መቼስ የሰው ልጅ እዚች ምድር ላይ እስካለ ድረስ ስራን መስራቱ ግድ ቢለውም አንዳንድ ስራዎች ግን በጣም አደገኛና ሕይወትን ጭምር እስከ መንጠቅ ሊያደርሱ የሚችሉ ሲሆን ታዲያ እኛም ለዛሬ ከሞት ጋር ግብ ግብ የሚመስሉ እጅግ አደገኛ የዓለማችን ስራዎች ልናስቃኛችሁ ነውና አብራችሁን ቆዩ። ስምንተኛ የእባብ መርዝ መሰብሰብ ይህ ሥራ ለመድኃኒትነት አስፈላጊ የሆኑ የእባብ መርዞችን መሰብሰብ ሲሆን ጸረ መርዝ መድኃኒቶችን ለመስራት እውነተኛ የእባብ መርዝ በማስፈለጉ የእባቦችን መርዝ እንዲታለቡ ማድረግ ነው። ታዲያ በሚያስገርም ሁኔታ ይህን ሥራ ለመስራት ፈቃደኛ የሆኑ ሠራተኞችን ማግኘት እጅግ በጣም ከባድ ሲሆን በዚህም በመላው ዩናይትድ ስቴትስ ውስጥ ይህን ሥራ የሚሰሩ በጣም ጥቂት የሚባሉ ሰዎች ብቻ ናቸው ያሉት። አብዛኛዎቹ ይህን ሥራ የሚሰሩ ሰዎች ባለፉት ጥቂት ዓመታት የመነደፍና የምነከሰው አደጋም ደርሶባቸዋል። እነዚህ ንክሻዎች ዘላቂ የነርፍ የኩላሊትና የጡንቻ ጉዳት የሚያስከትሉ ሲሆን፣ ሰራተኞቹም በህይወት በመትረፋቸው በራሱ ትልቅ እፎይታን ይፈጥርላቸዋል። ምክንያቱም ደግሞ የነዚህ እባቦች ንክሻ የዞንን ህይወት የማጥፋት አቅም ስላለው ነው። በሚያሳዝን ሁኔታ ብዙ ይህን ስራ የሚሰሩ ግለሰቦች ህይወታቸውን የሚያጡ ሲሆን ነገር ግን ሁሉም ሰው መድኃኒት እንዲያገኝ የራሳቸውን ጤንነት አሳልፈው በመስዋ እነት በማቅረብ አስፈላጊ አገልግሎት ይሰጣሉ። ታዲያ ከዚህ ሁሉ ልፋት በኋላም በወር ስምንት ሺህ የአሜሪካን ዶላር ብቻ ያገኛሉ። ሰባተኛ ቦምብ አምካኝ ኢኦዲ ቴክኒሽያኖች ወይንም ቦምብ አምካኞች በዓለም ላይ እጅግ ገዳይ ከሆኑ ሥራዎች አንዱ ሲሆን፣ ታዲያ ስራው በፊልሞች ላይ እንደሚታየው ሁሉ ቀላል ሳይሆን እጅግ በጣም አደገኛና በሕይወትና በሞት መካከል ሆኖ የሚሠራ ሥራ ነው። ታዲያ ይህ በወር ከአስር ሺህ የአሜሪካን ዶላር በላይ ሊያስገኝ የሚችል ሥራ በተለያዩ ስፍራዎች ላይ ተጠምደው የቀሩ ፈንጂዎችን አሊያም ሰዓት ቆጣሪ ቦምቦችን በአግባቡና በተጠና መንገድ ማክሸፍ ሲሆን ታዲያ በእውነታው ዓለም ያሉ ቦምቦች ብዙውን ጊዜ ወጥመዶች የሚኖራቸው ሲሆን ይህ ማለት ከመክሸፍ ይልቅ የመፈንዳትና ጉዳት የማድረስ እድላቸው ከፍ ያለ በመሆኑ ስራውን እጅግ አደገኛና አስጊ ያደርገዋል። በተጨማሪም አንዳንድ ቦምቦች ብዙ ጊዜ ሰዓት ቆጣሪ መሆናቸው ነገሩን ከበድ የሚያደርገው ሲሆን ይህ ማለት ህይወትን ቁማራስ ይዞ ከሽርፍራፊ ደቂቃዎች ጋር መታገል እንደማለት ሲሆን ምናልባት ሂደቱ ባይሳካ የመጀመሪያው ተጎጂ የሚሆነው የው ፈንጂ አምካኝ ሰራተኛ ነው። በዚህም ታዲያ አብዛኛው የዚህ ስራ ሰራተኞች በየቀኑ የስነ ልቦናዊ ጉዳት የሚያጋጥማቸው ሲሆን እያንዳንዱ የስራ ጥሪ የህይወታቸው መጨረሻቸው ልን እንደሚችል እያሰቡ ይንቀሳቀሳሉ ታዲያ ከዚህ ሁሉ በፊት የተለያዩ ስልጠናዎችን የሚወስዱ ሲሆን ስልጠናቸውም ቢሆን ከባድ ነው። ስድስተኛ የብረት ሰራተኞች። የብረት ሰራተኞች ድልድዮችንና ሰማይ ጠቀስ ህንፃዎችን በመገንባት የሚታወቁ ሲሆኑ ህይወታቸውን በመቶች የሚቆጠሩ ጫማ ከፍታ ላይ በማድረግ በየለቱ ስራቸውን ይከውናሉ። በአመት በአማካኝ በርከት ያሉ ሰዎች በዚህ አይነት ስራ ውስጥ ህይወታቸውን እንደሚያጡ ጥናቶች የሚያሳዩ ሲሆን ከእንደዚህ አይነት ስራዎች ውስጥም ባለ አራት ኢንች ስፋት ባላቸው የብረት ምሶሶች ላይ ወጥቶ መስራት ከስራዎች ውስጥ አንዱ ሲሆን ምንም አይነት የመከላከያ አጥር የደህንነት መረብና አንዳንድ ጊዜ ምንም አይነት የመታጠቂያ ቀበቶ ሳያጠልቁ ስራቸውን ሲከውኑ የሚስተዋሉ ሲሆን በዚህ ምክንያት ምናልባትም አንዲት የተሳሳተች እርምጃ ወይንም ከበድ ያለ ንፋስ ራሱ ህይወታቸውን አደጋ ውስጥ ሊከት ይችላል። በየአመቱም በመቶች የሚቆጠሩ የብረት ሰራተኞች ላይ ከፍተኛ አደጋ የሚያጋጥም ሲሆን በሁሉም የአየር ሁኔታ ውስጥ ሆነው በረዶ፣ ንፋስና መብረቅን ጨምሮ ሳይበግራቸው የሚሰሩት ስራ ሲሆን በወረም እስከ ስምንት ሺህ የአሜሪካን ዶላር ያህል ቢያገኙም በአለም ላይ ግን እጅግ አደገኛ ከሆኑ ስራዎች ውስጥ አንዱ ነው። አምስተኛ የመርከብ ተርባይኖች ጠጋኞች። ወታደራዊና የጭነት መርከቦች ከአንዳንድ ህንፃዎች የሚበልጡ ግዙፍ ተርባይኖች ያሏቸው ሲሆን ስፋታቸው እስከ አርባ ጫማና ክብደታቸው ከመቶ ቶን በላይ ሊሆን ይችላል። እነዚህ ተርባይኖች ከፍተኛ ኃይል ያላቸውና ማንኛውንም ነገር ወደ ትናንሽ ቁርጥራጮች የመቁረት አቅም ያላቸው ሲሆን ለዚህም ነው እነሱን ለማየት ወደ ታች መጥለቅ አስፈሪ የሆነው። ብዙን ጊዜም በፍጹም ጨለማ ውስጥ፣ አንዳንዴም አደገኛ በሆኑ በሻርክ በተሞሉ ውሃዎች ውስጥ አንድ መርከብ ከተበላሸ እነዚህ ሰዎች የትም ቦታ ቢሆን በመግባት ይህን ተርባይን መጠገን ያለባቸው ሲሆን ካልሆነ ግን ብዙ ነገሮች ሊበላሹና አደጋ ሊከሰት ይችላል። ታዲያ በሚያሳዝን ሁኔታ ግን አንዳንድ ጠላቂዎች በዛው እንደገቡ ወደ ላይ የማይመለሱ ሲሆን አንዳንድ ጊዜ በመስራት ላይ እንዳሉ ተርባይኑ መንቀሳቀስ ስለሚጀምር ወዲያውኑ ለሞት ይዳርጋቸዋል። ከዚህ በተጨማሪም ጨካኛ ሰዎች ኢሎችና ሻርኮች ጥቃት ሊፈጽሙባቸው የሚችሉ ሲሆን ጠላቂዎቹም ይህን ሁሉ ፈተናና ችግር ተቋቁመው በሰላም ስራቸውን ካጠናቀቁ በወር እስከ 30 ሺህ የአሜሪካን ዶላር ያህል ያገኛሉ። አራተኛ፣ ማዕድን ቆፋሪዎች። ማዕድን ቆፋሪ መሆን ከዓለም ላይ እጅግ የማይመችና ገዳይ ስራዎች ውስጥ አንዱ ሲሆን በዚህም የማዕድን ዋሻ መደርመስ ብቻ በየአመቱ በመቶች የሚቆጠሩ ሰዎች ሕይወታቸውን ያጣሉ። ታዲያ እነዚህ ማዕድን ሰራተኞች እንደ ጥንቸል በየማዕድን ድንጋይ ስፍራ ልክ በዚህ መልኩ አደገኛ ሁኔታ ውስጥ ገብተው ስራቸውን የሚከውኑ ሲሆን ምን ሰዓት ላይ ምን እንደሚፈጠር ሳያውቁ ስራቸውን ይከውናሉ። ይህን ጊዜም የመደርመስ አደጋን ሊያስተናግዱ የሚችሉበት ድል ከፍ ያለ ሲሆን በተጨማሪም ማዕድን ቆፋሪዎች በእያንዳንዱ ዋሻ ውስጥ መርዛማ ጋዞችን መጋፈጥ ይኖርባቸዋል። ከነዚህም ውስጥ ሜቴንና በካርበን ሞኖክሳይድ መታፈንን አሊያም ደግሞ ፍንዳታዎችን ሊያስከትሉ የሚችሉ ሲሆን ማሽኖቹም ቢሆኑ እጅግ አደገኛ ናቸው። ብዙ ጊዜም ማዕድን ቆፋሪዎች ለሳምባ ኢንፌክሽን የሚዳረጉ ሲሆን ይህ ደግሞ ለብዙ ዓመታት የድንጋይ ከሰል አቧራ በመተንፈስ የሚመጣ ነው። ብዙ ማዕድን ቆፋሪዎች ጭንቀት፣ ድብርት የሚያጋጥማቸው ሲሆን ከፀሐይ ብርሃን ርቀው ማይሎች ከመሬት በታች መስራታቸው ሌላኛው የስራው መጥፎ ጎን ሲሆን ይህም በአእምሮ ጤናቸው ላይ ከፍተኛ ጉዳት ያደርሳል። በሚያሳዝን ሁኔታ እነዚህ ሰዎች ብዙን ጊዜ በድሃ ሀገሮች ውስጥ የሚገኙ ሲሆን በወር እስከ 400 ዶላር ያህል ሊያገኙ ይችላሉ። ሶስተኛ፣ ኤሌክትሪክ ሰራተኞች ይህ ስራ ደግሞ 1500 ጫማ ከፍታ ባለው የመገናኛ ማማ ላይ ኤሌክትሪክ ገመዶችን ማስተካከል ማስተካከልና የመብራት አምፖሎችን መቀየር ሲሆን የዚህ ስራ አስከፊነት ደግሞ ራስን ይህን ለሚያክል ከፍታ አሳልፎ መስጠት ሲሆን ሰራተኞቹ ይህን ስራ በሚሰሩበት ወቅት ከኃይለኛ ነፋሳት፣ መብረቅ በረዶ ዝናብና ከኤሌክትሪክ ኃይል ጋር መታገል አለባቸው። አንቴናዎቹ በጣም ከፍተኛ ቮልቴጅ ስላላቸው በኤሌክትሪክ የመመታት አደጋም ያለባቸው ሲሆን፣ አንድ የተሳሳተ ንክኪ ልበውን በቅጽበት እንዲቆም ሊያደርግ ይችላል። ታዲያ እንዲያለውን ስራ የሚሰሩ ሰዎች በየስድስት ወሩ አንድ ቀን ብቻ ነው የሚሰሩት። በእያንዳንዱ ጊዜ ደግሞ 20 ሺ የአሜሪካን ዶላር ያገኛሉ። ሁለተኛ የመርከብ ላይ አሳ አጥማች የመርከብ ላይ አሳ አጥማቾች በዋናነት በአስቸጋሪ የአየር ሁኔታና በባህር ላይ በሚገኙ ማዕበሎች ተቋቁሞ ለረጅም ሰዓት መስራት ግድ የሚላቸው ሲሆን ብዙን ጊዜም ግዙፍ ማዕበሎችና አውሎ ነፋሶች ጀልባዎቻቸውን ሊገለብጡባቸው ይችላሉ። እናም በዚህ ስራ ላይ ከጀልባ ላይ መውደቅ በጣም የተለመደ ሲሆን ከ18 እስከ 20 ሰዓታት ያህል ያለ እንቅልፍ መስራት ለእነሱ የተለመደ ሲሆን፣ ይህም ድካም ብዙ አደጋዎችን ያስከትላል። በየአመቱም በሺዎች የሚቆጠሩ አሳጥማጆች ህይወታቸውን የሚያጡ ሲሆን፣ ታዲያ የባህር ላይ አሳጥማጆችም በወር 7000 ዶላር ያህል ያገኛሉ። ስለዚህ ገንዘቡ ጥሩ ቢሆንም አደጋው ግን እጅግ ከባድ ነው። አንደኛ ጋርዶች የሰው ጠባቂ ወይንም በተለምዶ ቦዲጋርድ መሆን ከአቋማቸው ጋር ተዳምሮ ማራኪ ሊመስል ይችላል። ነገር ግን ስራው በሰከንዶች ውስጥ ህይወትን ሊነጥቅም ይችላል። በተለይም የፕሬዝዳንት ጠባቂ ከሆኑ በአደጋ ውስጥ ለማለፍ አምነውበት የሚገቡ ስራ ሲሆን ይህም አለቃቸውን ለመከላከል ሲሉ ራሳቸውን አሳልፈው ጥይት መቅለብ ሊኖርባቸውም ይችላል። ስለዚህም የዓለም መሪዎች ለአሸባሪዎች ትልቅ ኢላማዎች በመሆናቸው ጠባቂዎች እነሱን ለመጠበቅ የራሳቸውን ህይወት መስዋዕት ማድረግ አለባቸው። ይህንንም ለማድረግ ብዙ ዘዴዎችን የሚጠቀሙ ሲሆን ሁል ጊዜ ንቁ መሆን አለባቸው። ታዲያ እንደ አሜሪካ ባሉ ሚስጥራዊ አገልግሎት ወኪሎች ያሉ ጠባቂዎች በወር 10ሺህ ዶላር ያህል የሚያገኙ ሲሆን፣ ነገር ግን በሳምንት 80 ሰዓት እንዲሰሩ ይጠበቅባቸዋል። እናም እንዲህ ያሉ ከሞት ጋር ግብ ግብ የሚመስሉ ስራዎችም አሉና ሁሌም ቢሆን ተመስገን እያለን እንኑር እያልኩኝ የዛሬን በዚያ በቃው አብራቸውን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።